ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው የበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ። ሴቷ ወንድን እየመሰለች የወንድን አክት አክት እያደረገች ነው የታወቀችው። ወንዱ ሴት እየመሰለ የሴትን አክት አክት እያደረገ ነው የታወቀው። ከዚህ በላይ ብልግና አለ እንዴ?

የእርጉማንን ስብስብ ሰብሰብ አድርጋችሁ እየተከተላችሁ ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። ሜቢ ዛሬ የምናገረው ይህ ላይ፣ አላሁ አዕለም፣ ይህ መጨረሻ ሊሆን ይችላል። አላሁ አዕለም፣ ከዚህ በላይ በዚህ ቶፒክ የማወራ አይመስለኝም። ከዚህ በፊትም የምታስታውሱ ከሆነ በዚህ ቶፒክ አንስቼ አላወራሁም ነበር፣ ምክንያቱም ይሄን ያክል አልተስፋፋም ነበር። በቃ አሁን መጨረሻ ላይ ደረስም፣ በቃ ፎሎወሮቻቸው በዛ እንትን ማለት ጀመሩ። ሰውን መናቅ፣ ኡስታዞች ላይ እንትን ቪዲዮ መስራት፣ ሪአክት መስራት፣ ኡስታዞችን ማንቋሸሽ። ኡስታዝ አከሌ እኮ የሚናገርበት ሚናገርበት እንትን የለውም፣ ስልቱ እኮ ደስ አይልም። አንተ ብልግና ባታስፋፋ ኖሮ ባልተናገረህ ነበር። ሲጀመር ከስር መሰረቱ ብልታስፋፋ ኖሮ ባልተናገረህ ነበር። የምታስፋፋው መልካም ነገር መልካም ነገር ለማህበረሰቡ ታስተምር ኖሮ ባልተናገረ በደገፈ ነበር። መቶ ስንትና ስንት ወንድሞቻችን አሉ እዚህ ቲክቶክ ላይ ስለ ዲኑ ብዙም ማያውቁ ወላኪን ለዲኑ መስራት የሚፈልጉ ሁላችንም፣ አሁን ትንሽዬ ነገር የምናውቀው እነሱ ቤት ገብተን ዳዕዋ ለማድረግ ደስ ይለናል። ምክንያቱም የሚያስፋፉት ነገር መልካም ነገር ስለሆነ አሊሞች ስለሆኑ እኮ አይደለም ላ መልካም ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴቷ መሰል፣ ሴቷን ወንድ መምሰል። ሴት ልጅ ሱሪ አድርጋ አንዳንዶቹ አክት ነው ምን እያሉ ጺም አድርገው ምን አድርገው ይመጣል። ወንዱ ሻሽ ጠንጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስኪ እኔ ምንም አልልም። በስተመጨረሻ ለስ خلاص ሊቋጭ ንግግሬ ማለት ነው። ወላሂ አላህ ፊት እንመሰካከራለን? እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰውአን ሙስሊም ሆነ ክርስቲያን ሆነ ዋቄፈታ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችንን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይሆቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለን።